ሰባተኛው ሱራ ወይም ደግሞ ሱረቱል አርፍ ላይ ትሄድና ሀምሳ አራተኛው አያት ላይ ሄደ በደንብ ታያለ ምንድን ነው የሚለው። እዚህ ላይ በስድስት ቀኖች ውስጥ ነው የፈጠረው ፍጥረትን እያየ ከሆነ ማለት ነው። እና አላ ምድረት ሁሉን ነገር ፈጥሮ ለመጨረስ ስድስት ቀን እንደፈጀበት ይናገርና አርባ አንደኛው ሱራ ወይም ሱረቱል ቲንክ፣ አርባ አንደኛው ሱራ ከዘጠነኛው አያ ጀመረ እስከ አስራ ሁለተኛው አያ ድረስ በደንብ አንብበው ስምንት ቀናት እንደፈጀበት ይናገራል ይሄ ኮንትራዲክሽን አይደለም ይሄማ ወሳኝ ነው እና የትኛው ሱራ አርባ አንደኛው ሱራ ከዘጠነኛው አያ ጀምረ አርባ አንደኛው ሱራ ማለት እንግዲህ ምንድን ነው ሱራ ማለት ኦኬ ፋሲለት ነው እሺ ሚ በነገራችን ለች ሚ ምትለው ቃል ምረ አይታወቅም አይታወቅም ፊደላትን ይሉሃል ፊደላትን፣ ፊደላትም ከሰማይ ነው እንዲወረዱት የአረብ ቋንቋ ከሆነ እንግዲህ እንደ አላ አስፈላጊ አልነበረም። እንግዲህ ያው ሌሎች ሚስጥሮች እንደ ያሲን ትርጉም አለው ሌላ ትርጉም አለው። እንግዲህ ይህ ቁራን እጅግ ምናምን አንቀጾች ተብራሮ ከአምስተኛው ሱራን ያልከኝ ከአምስተኛው አያ ያስ ከ12ኛው አያ እነዚያ ምድርን በሁለት ቀኖች ውስጥ ይሄው ራሱ ማለት ነው። ምድርን በሁለት ቀን በፈጠረው በእርግጥም ትክዳላችሁ ይልና በእርሷም ከበላዋ የረጉ ጋራዎችን አደረገ። በእርሷ በረከትማ በውስጧ ምግቦችን ካለፉት ሁለት ቀኖች ጋር በአራት ቀን ውስጥ ለጠያቂዎች ትክክል ሲሆኑ ወሰነ። ከዚያም ወደ ሰማይ እርሷ ጭስ ሆና ሳለች ከዚያም ወደ ሰማይ እርሷ ጭስ ሆና ሳለች አሰበ። ምን ዋን ነው በአራት ቀናት ውስጥ ለጠያቂዎች። በነገራችን ለቁርአን እንዲህ ገብተህ ችግሩን ለማታገኝ እንትን ማትፈልገው ለምን ተቃል ይሰለቻል። ሆነ ሁለት እንዳነበብክ ኦኬ፣ ምድር ነው ሰማይ ነው አብል ፈተና የተፈጠረው በአኮርዲንግ ቱ ቁርአን ምድር ነው ሰማይ ቤቱ ነው የሚቀድመው፣ ክሪኤሽን ምድር ነው ሰማይ ነው የሚቀድመው ለመፈጠር እኮ በግ አሁን እኮ ለጀነት ሰማይ ማለት እንደ እስልምና ሄቨን ነው የሚለው እንግዲህ ኖ አይ ይኸውልህ ሱረቱ በቀራት ሄድና ሀያ ዘጠነኛው አያ ላይ ምድር ቀድማ እንደተፈጠረች ነው የሚናገረው። ዛት ሄድና ቴክ ሱረቱ በቀራ ላይ ሱረቱ በቀራ ሀያ ዘጠነኛው አያት ላይ ሄዳ አንብቦ ምድር እንደተፈጠረች ነው የሚናገረው መጀመሪያ ላይ ማለት ነው። እና ቀጥሎ ደግሞ ሱረቱ ምድርን ላንብብልህ። እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው። ከዚያም ወደ ሰማይ አሰበ፣ ሰባት ሰማያት አደረጋቸው። ስለዚህ ማንን ነው? ምድርን ነው። ቀጥሎ ደግሞ እዚህ ጋር ያው ሰባ ዘጠነኛው ሱራ ላይ ሂድ። ሰባ ዘጠነኛው ሱራ ላይ ሂድ። ሰባ ዘጠነኛው ሱራ ላይ ሂድ። መጀመሪያ እዛው ላይ በቀራ ኖ፣ ኖ፣ ሰባ ዘጠነኛው ሱራ አዲስ ሱራ ነው። ሰባ ዘጠኝ ወደታች ረፍ ይሄ ነው ከሪሰርች ማለት፣ 79ኛ ሱራ ላይ ተሄድና፣ አሃ 79ኛ ሱራ ያልከኝ። እሺ እሺ፣ 79ኛ ሱራ ምንድነው? አልናዚአት። እሺ አልናዚአት ማለት ነው እ 27ኛው አያት ላይ ሄድ። እሺ እሺ፣ መጀመሪያ ሄቨን ነው የተፈጠረው እዚህ ላይ ስንተኛ ሱራ? ሀያሰባተኛው ሱራ ላይ ሄድና አንብ አሊላ ተዋረደች አሊላ ስንት ሀያዘጠነኛ ሱራ ስንተኛ ሱራ ልከኝ ቃለ ሀያሰባተኛው ሱራ ጀምረ እስከ ሰላሳ ስታነብ አፈጣጠር፣ እናንተ ይበልጥ የበረታችሁ ናችሁን? ወይም ሰማይ አላህስ ገነባት። ከፍታዋንም አጓነ፣ አስተካከላትም። ሌሊቷንም አጨለመ፣ ቀኗንም ገለጸ። ምድርንም ከዚህ በኋላ ዘረጋት ዘረጋት። ስለዚህ ማንን አስተካከለ? ማንን ቀድሞን የፈጠረው? እዛ ጋር መሬትን ፈጥሮ ወደ ሰማይ አሰበ፣ ወደ ሰማይ። እዚህ ጋር ደግሞ ከዛ በኋላ ወደ ምድር ተመለሰ፣ ወደ ምድር አሰበ ውሃውንም ግጦሿንም ከእርሷ አወጣ ጋራዎችንም አደላደላቸው ለእናንተ እንስሶች መጠቀሚያ ይህን ዘንድ ይሆናል ይኸው ነው ይኸው ነው አሁን ምን ይለዋል ልጅ ጋ ምድርን ከዚህ በኋላ ዘረጋት የሚለውን ከፈጠራት በኋላ ስንሄደ በደንብ ቼክ ማድረግ ነው መጀመሪያ እንትን ተፈጠረች ሰማይ ከዛ ምድር ተፈጠረ ነው የሚለው ቀድሞ የሰጠው ሱራ ደግሞ መጀመሪያ ላይ የተፈጠረው ምድር ነው ቀጥሎ ሰማይ ነው ይሲ እና መጀመሪያ ግን ከሁለቱ በላይ ግን መጀመሪያ የፈጠረው ዙፋኑን ነው የሚቀመጥበትን ውሃ ነው የሚቀድመው ከሁሉም ፍጥረት ሐዲሱን ልከፍትልህ እችላለሁ ውሃ ከዛ በኋላ ዙፋኑን ከዛ በኋላ እስክሪብቶው ከዛ በኋላ ደግሞ እነዚህ ዝርዝር እንትኖች ቦርዱን ቦርዱን የፈጠረው እንደዛ ይላል እሱንም አይቼዋለሁ እንግዲህ መምህር፣ እሺ ኢብን ከሲር ላይ ስንተኛ ሱራ ነበር? ያሁኑ ሱራ ሰባ እሺ አገል ፈተና። በዛም ሌላ ኮንትራዲክሽን እንድታይ የምፈልገው ምንድን ነው? የመጀመሪያው ሙስሊም ማን ነው? ሁለት ሰው ነው ላይክ ኮንትራዲክት የሚያደርገው የአንደኛው ምንድን ነው? የመጀመሪያው ሙስሊም መሀመድ ነው ይላል አንድ ሱራት ላይ አንድ አያት ላይ ቀጥሎ ሌላኛው ነው? ሙሴ ነው የመጀመሪያ ሙስሊም ይላል። አንድ ቁራን ውስጥ ሁለት የተምታንታ ላይ ኮንትራዲክሽን ብዙ ላወጣል እችላለሁ አያልቅም። አ ዋና ፖይንታችን እሷለ እንዲሁ ይሄ ምን መሰለ የኮንትራዲክሽን አላህ እንዴት ይጋጭበታል? ሲጽፉ ተጋጅቶባቸኋቸ ሲኮርጁ። አሁን ኢንቴንሽናት ምንድን ነው ሲኮረጅ የተኮረጀ መሆኑን እኮ ለማሳየት ነው። ቀላል ነው እሱ በጣም ምድር ናዚያቱ አልናዚያት፣ አሁን ተፍሲሯን እንያት አሁን ዘረጋት ሚሏን ፈጠራ ስለሚሉ ብያለሁ፣ ተረድተኛል መቼም። አልናዚያት ስንተኛ አያ ነበር አልናዚያት ወናዚያት ደባ ምናምን ሚሸዘሚ ሰባት ሱራውን ነው የምልህ እንጂ ሱራ ሰባ ዘጠነኛው ሱራ ሰባ ዘጠነኛ ሱራ ከዛ ስንተኛው ነበርኛው አሁን ያወጣ ነው ሰላሳውና ዋናው ዋናው የምናየው ቆይ፣ ምድርን ከዛ በኋላ ዘረጋት ዘረጋት የምትሏ ፖይንት ፈልጊያት እኮ ነው ፈጠራት። ያማ ኦልሬዲ ከሰማይ በኋላ መሆኑንማ ግልጽ ነው፣ ራሱ ይናገራል ቁራኑ። ተፍሲርም ሳያስፈልግ ከሰማይ ወደ ምድር እንደመጣ ራሱ ይናገራል። ግን ዘረጋት የምትሏን ፖይንት አይ ፈጠራት አይደለም፣ ዘረጋ ከፈጠራት በኋላ የዘረጋትን ነው ወደ ሚሉ ስለሚመጡ ነው እና ተረድተኛል። መ ስለዚህ ስለተረዳኝ ነው ተፍሲሩ ጋ ያልከኝ ያለው ለውጣለች ከዚህ እራሱ ላውጣለ የአሁኑ ኢብን አባስ ነበር ኢብን ካሲን ያልከኝ የለውም ኢብን አባስ ነው እሺ አንድ በአንድ ያው ከ27 28 29 30 ደስ የሚለው የመጀመሪያው ቀድ ሱራ የሰጠው ላይ እርዝ ነው። ክሬትድ የሚሆነው ከዛ በኋላ ነው። ይህም ላይ ምን ይላል መሰለ መሬት ተፈጥራለች። ቅድም እንዳልኩ ነው ዘረጋት ነው በት ስ ን የተዘረጋችሁ መዘርጋቷ ግን ከሄቨን መፈጠር በኋላ ነው እኮ እያለ ነው። መዘርጋቷ ጋር ምን ይላል መሰል መሬት ከሰማይ በፊት የተፈጠረች ይላል። እዚሁ ላይ ን የተዘረጋችሁ ተዘረጋ የሚባለው ከሰማይ በኋላ ነው። ያ ማለት መዘርጋቷን ነው ከሰማይ በኋላ እንጂ መፈጠሯ ግን ከሄቨን በፊት ነው እያለ እኮ ነው። ቃል ስ ነው ነው

ክሬት ካደረገ በኋላ የሚል እንትን አለው። የመጨረሻው ድምዳሜ ላይ መደረሻ ኢቭን ከትሪዬንን ነው የመጨረሻው ግን እዛ ላይ አረጋግጦ፣ የመጀመሪያው የሰጠው ክሱራ ላይ አረጋግጦ የሚናገርልን እርዝ መጀመሪያ ክሪኤተድ እንደሆነ ይቻ። እዚኛው ላይ ግን ሄቨን ላይ የሚሰራውን ነገር ከጨረሰ በኋላ መጥቶ ደግሞ እዚ ላይ እንደጨረሰ ነው የሚናገረው። ኢቭን ከትሪዬ ሙሉ ለሙሉ እርዝ ላይ ማለቅ ያለበትን አልጨረሰም። ገብቶ አንደርስታንድ አርጋል። ኢቭን ከትሪዬን ኢብን ከሲር ላይ ያለው አለ፣ መሬት ቀድማለች እኮ አለ። እሱንም ሪፈር እያደረገ ነበር እኮ እታች አይደል? ነው ስምንት ቀን ያልካት ስምንት ቀን። አሁን መዘርጋቷን ነው እዚህ ጋር ያጋጨው። መፈጠሯን ተናገረ። ከዛ በኋላ መዘርጋቷን ግን መሬትን ፈጠራት እና ወደ ሰማይ አየና ሰማይን ሄዶ ፈጠረ። ጀነትም ማለት ነው። ከዛ በኋላ መቶ ደግሞ እንደገና አስተካከላት ማለት ነው። መቶ አስተካከላት። ስለዚህ ከጀነት ማን ይቀድማል? ምድር ትቀድማለች ማለት ነው። እንደዛ ነው ከጀነት የመጀመሪያው ሙስሊም ማን እንደሆነ በደንብ እናያለን። እዛው ቁርአን ላይ ሶስት ነጥቦችን ሬዝ ያደርግና እርስ በርስ ኮንትራዲክት ያደርጋል። ቼክ አውት እናደርገዋለን። የመጀመሪያው ሙስሊም ነቢዩ መሐመድ አንተነ የሚላለው የሚላለ እሺ እሱ ሱራ ስንት ላይ ነው? የመጀመሪያው ሙስሊም የሚለኝ የሚለው እነሱ እንዴት ይፈቱታል መሰላችሁ? በእርግጥ እንደዚህ አይነት ኤቪደንሶች ባያመጡ ምናምን ነገር ሲባል ይላሉ። ያው የሚሉትን ለመነግራችሁ ለሙሳ ለዛ ዘመን ነው ያለው። መሐመድንም ለህዝቦቹ ለህዝቦቹ ነው የሚለው ይላሉ። ለህዝቦቹ ነው ይለዋል። ከዛ በኋላ ግን ይህንን ደግሞ ፍሩሽ የሚያደርገው ፖይንት ኬት ታመጣለ ሲባል በቁርአን ውስጥ ምንም አይነት ሁሉም ነብዮች የተጻፉት ከመጽሐፍ ቅዱስ ተኮረጆ ነው ሲባል አይ አይደለም ያ አረብ ነብይ ነበር ይለዋል። እሱ ስለአብለው ስትላቸው አው ይለዋል። ስለዚህ ያ ደግሞ ከመሐመድ በፊት ስለሆነ ኮንትራዲክት ያደርግባቸዋል። እዚህ ጋር አያችሁ ግልጽ ነው። አብዱ ፈታ ቃል ያልኩት ግልጽ ነው። ከአረብም ከወሰድክ ሌላ ጊዜ ደግሞ ምን ይለዋል? አሁን አብደላ አብደላ የሚለው ቃል የባሪያ የጣዋት ስም ነው ስንል ከዛ በፊት አረብ ሀገር ሙስሊሞች ነበሩ ይለዋል። የእስማኤል አስተምር ወደዛ መቶ ነበር ይለዋል። ስለዚህ እስልምና ነበር ማለት ነው። ከዛ በኋላ መሀል ላይ ነው የተቀየረው። መሀል ላይ እንደዚህ አይነት ሀሳብ ይነሳል። ስለዚህ ኦረዲ አረብ ሀገር ሙስሊም እንደነበረ ማንም ሰው መቶ ይነግረል። እቺ አሳ ስትነሳ የእቺ ያ መርሳቴ አሁን ያ አላህን ነገር ስለምናነሳ በኋላ ላይ አላህ ከነብያችን በፊት አልነበረም የሚል ኢሱስና ስናነሳ እንግዲህ እስልምና ነበር የሚል ወደሚለው ፖይንት ይሄዳሉ። እስልምና እስልምና ከነበረ ደግሞ ይሄኛው የአሁኑ አንቀጽ ለምንድን ነው ይሄ የተባለው የሚል ነገርን ማስቀመጥ እችላለን። እንግዲህ ያ የመጀመሪያ ሙስሊም የሚለው እንግዲህ ኢብራሂም ነው። በብዛት ኢብራሂም ላይ ነው ፎከስ የሚያደርገው አይ ቲንክ እነ ሙሴ ላይ እኮ አይ ቲንክ ሙስሊም ሁላ አሙ ይላል ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ምንድን ነው የተዘነበለ፣ ሙስሊም ነበር። ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም ይላል። ስለዚህ ይሁዳ ውስጥ ሙስሊም የለም። ብዙ ጊዜ ነብያቶች ሙስሊም ናቸው የሚሉበትን ምክንያት ለዚህ ነው። ኢቨን ሙሴ እስልምና እንዳስተማረም የሚያሳይ መረጃ የለም። ያው ነብያቶቹ ነው እስላም ይሉት እንጂ ሙስሊም የሚባል ሕዝብ አይሁድ ውስጥም የለም። በክርስቲያኖችም በኢየሱስ ክርስቶስ ጊዜም የለም። ግን ሁለት ኮንትራዲክሽን አለ ቁርአን ላይ ምንም ስኮላርሊ እንኳን ላይክ ሪዘልቭ ያለደረጉት ዲስፒዩት ነው ስቲል። ምንድነው መሰለ በጣም ጻፈውና ያዘው በዚህ ጉዳይ ሱረቱል በቀራ ሁለተኛው ሱራ ማለት ነው። ከ125ኛው አያት ጀምረ እስከ 129 ስታነብ አብርሃምና እሽማኤል ወደ ከአባ ወደ መዲና ሄደው ከአባን ቢሩት እንዳደረጉት እንደገነቡት ይናገራል። ሶ ከአባን ከገነቡት እዛ ውስጥ ደግሞ በደንብ ብታነብ እንደ የመጀመሪያዎቹ ሙስሊም ያደርጋቸዋል። ሲቀጥል ሱረቱል ይቅርታ አንድ ጊዜ ሱረቱል 28ኛው ሱራ ሱረቱል ቃስ ላይ 46ኛው አያት ላይ ነቢዩ መሐመድ ግን ከአንተ በፊት ምንም አስፈራሪ ያልመጣላቸው ያልመጣላቸውን ህዝቦች ታስፈራራ ዘንድ ከጌታክ በሆነ ችሮታ ሊሰግሉ ሊገሱ ይከጅላልና ይላል በጠራነውን ጊዜ በጡር በጥሩ ጎና አልነበረ የሚልና ግን ከአንተ በፊት ምንም አስፈራሪ ያልመጣላቸው ህዝቦች ይላል። እዛው መዲና አሁን መሐመድ ከመካ ወደ መዲና አደለ ያደረገው ግን አብርሃምና ኢሽማኤል መጥተው በሱረቱ በቀራ በ125ኛው አያት እስከ 129ኛው አያት ላይ ካባ መጥተው ገነቡ እያልህ ነው ቁርአን። ሲቀጥል ግን ከአንተ በፊት ምንም አይነት አስፈራሪ ያልመጣላቸው ህዝቦች ይላል። በአረብኛው ሞር ብታነበው አንደርስታንድ ያታደርገዋለን አብርሃም እና ሽማኤል መጀመሪያውንም አልመጡም። ቁርአን የመጀመሪያው አያት ሱረት በቀራ ላይ ያለውን አያት ስ ከ125ኛ እስ 129 ኛው አያት ላይ ያለው ፎልሲፋይ ያደርጓል ማለት ነው። ይሄ ራሱ ገብተዋል አይደል? አዎ። እንትንም አለኮ በአረብኛም በቀድሞዎቹ መጽሐፎች ምንድን ነው፣ ካነበብ ነው ዘነጋን እንዳትሉ ይላል። ካነበብ ነው ዘነጋን እንዳትሉ ይላል። እዛ ጋር ደግሞ ምን ያሳያል? ካነበብ ነው ዘነጋን እንዳትሉ ማለት ደርሷቸው ነበር ማለት ነው። ተውራትም እንጅልም እንደደረሳችሁ ላይ ይናገራል። ይህ ቁርአን የወረደው በተውራትና እንጅል ካነበብ ነው ዘነጋን እንዳትሉ ነው። በሌላ ቋንቋ ስለሆነ ነገር በቋንቋችን ለምን አልወረደም እንዳትሉ አረብኛን አወረድላችሁ ይላል። ያ ማለት ተውራትም እንጅልም ነበር አስተምሮ ነበር በሌላ ቋንቋ ቢሆንም፣ መጀመሪያ የወረደው በሌላ ቋንቋ ቢሆንም ነበር እያለ ነው። እስማኤልም አለ አሁን ያልከው አብርሃምም ከባንክ ከመሰረቱ እዛ አረብ ሀገር ውስጥ ነቢዩ መሐመድ ወ ነቢያችን የመጀመሪያ ሙስሊም አይሆኑም ማለት ነው። አደለም፣ አይደሉም። ያ ዴቭ ካለ ቀጥል። ሌላም ካለ ላመጣት እችላለሁኝ። ኮንትራዲክሽን ብዙ እናመጣለን። ገስት ሙስሊሞች ይግቡና ሜቢ እንዴት እንደ ሪዘልቭ እንደሚያደርጉ ያለኝ። አብዱል ፈታ ሙስሊም ተብሎ መጠራት የጀመሩት መቼ ነው? ስሙን መጠቀም የተጀመረው ከማህመድ በፊት ነው ወይስ በኋላ? ነብዩ መሀመድ ራሳቸው እኮ ሰለምቴ ናቸው ተብሏል፣ ተብሏል በግልጽ አለ። ቁርአንም ደግሞ እንደገና የመጀመሪያ ሙስሊም ነ ይላል። አቤት ነበር። ቆይ ቃል አሳይ አውጣለሁ የመጀመሪያ ሙስሊማቹ ሲባል ምናቱ ጠይቄ ስለማላውቅ ነው። ታውቃለህ፣ ጠይቄ ስለማላውቅ መጠየቅ ያለበት ጥያቄ ነው። ሙስሊም ነው የሚለው ስም ራሱ መጠቀም የጀመሩት መቼ ነው? በጣም ኢምፖርታንት ጥያቄ ነው። በኢብራሂም ዘመን ይለዋል። በኢብራሂም ዘመን እኮ እያሉ ነው ሙስሊም የሚለው ቃል። ኦኬ፣ ግን ምድር ላይ ማንም አያውቅም። ማስረጃ አምጡ ሲባሉ ራሱን ቁራን ነው የሚጠቅሱት እንጂ ሌላ ማስረጃ የላቸውም ማለት ነው። አዎ፣ ምንድነው ዞሮ ዞሮ ቀጥተኛ መንገድ የሚለውን ነገር ሙስሊም ምንድነው? ቃሉ ጥቅም ላይ የዋለው ቃሉ ጥቅም ላይ የዋለው ነው ጥያቄ። ቃሉ ጥቅም ላይ የዋለው ከነቢዩ መሐመድማ በታሪክም የለማ። አሁን እንትናንትና ኢስላም ናቸው ሙስሊም ናቸው ይሉሃል፣ እነ ሙሴም ቢሆን እነ ኢየሱስ ግን፣ አንድ ሙስሊም ማህበረሰብ ሙስሊም ሆኖ የኖረ ማህበረሰብ የለም። ያ ሙስሊም ናቸው ማለት ይህን ቃል ግን መጠቀም የጀመርነው በመሐመድ ጊዜ ነው ብሎ ማስቀመጥ አለባቸው። እንደዛ እንዲያደርጉ ማድረግ አለብን። ኢስላም የሚለው ቃል እራሱ በነቢያችን ጊዜ ነው ዝም ብሎ አለው። ሙስሊም የሚለውን ሙሽቲ ሙሽላም የሆነ ነገር ይለዋል በሂብሩ የፈረደበት ሂብሩ ላይ ይሄዱና እንትን ሄዶ መለጠፍ ነገር አለ። ትርጉሙ ሊኖር ይችላል ግን እንዳልከው ተግባሩ ነበር ወይ ሙስሊም ይባል ል ለሃይማኖት ሰዎች የተሰጠ ስም መስጠት የጀመረው መቼ ነው? ትርጉሙ ሊኖር ይችላል፣ ችግር የለው። ትርጉሙ ስላለ ብቻ እስልምና የተጀመረው ያኔ ነው የሚል ነገር ይነግረዋል። ጀመር ከእስልምና ጋር በጣም እስልምና በፊት በፊት የነበረውን እስላም ማለት አልችልም። የእስልምና መሰረቶች ከነቢዩ መሐመድ በፊት አልተሟሉም። ዋናውን ፖይንት ካያስክ ማለት ነው። ሌላው ደግሞ እስልምና ራሱ በነቢዩ ላይ ሞሳ ጊዜ በኢሳ ጊዜ በቦታና በጊዜ የተገደበ ነበር ማለት ነው። እስልምና ራሱ ያንን በጊዜና በቦታ የተገደበን ሃይማኖት እንደገና ለዓለም ተደረገ አላህ አሻሽሎት ለዓለም አድርገ እንደማለት ነው። እንግዲህ ይህን ደግሞ ስትጠይቃቸው ወደ ሌላ ነገር መግባት አለ። ሙሳ በጊዜና በቦታ የተገደበ ነው። አብርሃም በጊዜና በጊዜው ለነበሩ ህዝቦች የተወሰኑና የተላኩ ነበሩ። ስለዚህ እነዛ እስላም ናቸው ሙስሊም ናቸው ካልክ አሁንም የዓለም ህዝብ ሙስሊም፣ ያኔ ደግሞ እስልምና ራሱ በጊዜና በቦታ የተገደበ ነበር ማለት ነው። የዚህ ላይ ግን የቅርታ የጥያቄ አሁን አብርሃም ሙስሊም ነኝ ብሎ ያውቃል። ምናልባት ከቁርአኑ ላይ ካለ አብርሃም ሙስሊም ስለመሆኑ ራሱ የተናገረበት ማለት ነው። እንግዲህ ቁርአን የአላህ ቃል ነው ስለሚሉ አላህ የተናገረውን ሳይሆን አሁን ሙሳ፣ አብርሃም እና ኢሳ የሚሏቸው እነዚህ የተናገሩበት እኛ እንደዚህ ነን ብለው ተናገሩበት ጊዜ እን ካለ የለም የለም። በምንድነው የሚገለጸው? ቀጥተኛ መንገድ አንድ አላህን ብቻ ነው የሚያመልኩት ምናምን የማለት ነገር ነው እንጂ እስልምናን አስተምረዋል የሚል ነገር የለም። እዚህ ጋ መደምደም ነው ልክ ድምዳሜ ነው እንጂ ያለው ን ቁራን ውስጥ የእነሱ ሎጂክ ፎልስ የሚያደርግ አንድ ሎጂክ ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው። ኦርቶዶክስ ማለት አይደለ፣ ኦርቶዶክስ ማለት ቀጥተኛ መንገድ ቁርኣን ውስጥ ሲመጣና መሐመድም ሙሳም ኢብራሂምም ቀጥተኛውን መንገድ የተመሩ ናቸው ይላል። አይደለ አይደለ? አዎ። ሶ እሺ፣ ስለዚህ ኦርቶዶክስ ማለት ቀጥተኛ መንገድ ስለሆነ መሐመድ ሙሳም ኢብራሂም ክርስቶስ ኦርቶዶክስ ናቸው ማለት እንደማለት እኮ ነው። ይሄ አይደል? ይሄ ነገር ከኦርቶዶክስ ጋር ለመመሳሰል ነገ ማለት ነው። ሌላ ሰው ማማለድ አይችልም ይላል እንደማለት ነው። እንግዲህ አሁን ሁለት ሱራ ሰጣለሁ። የአማላጆች ምልጃ አጠቅማቸውም። የአማላጆችም ይችኛዋ ደግሞ ከእርሱ ሌላ ማለት አራህማን